እነዚህና ሌሎች ጥያቄዎች ለአርሰናሉ ተወዳጅና አስተማማኝ አገልግሎት በመስጠት ለሚታወቀው ለጋብርኤል ማግሃሌሽ የቀረቡ ጥያቄዎች ናቸው። ጋብርኤል ማግሃሌሽ እነዚህንና ሌሎቹን ጥያቄዎች በሚመልስበት ወቅት ስለ ቡድን ጓደኞቹና ስለ ራሱ ከዚህ በፊት ያልሰማናቸውን የማናውቃቸውን ሚስጥሮች ይፋ አድርጓል። ስካይ ስፖርትስ ከአዲዳስ ጋር በመተባበር ያቀረበለትን አጠር ያለ የቃለ ምልልስ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 እናመሰግናለን። ወደ መረጃችን ስናልፍ እንግዲህ ስካይ ስፖርትስ የአዲዳስን አዲስ ኳስ ለማስተዋወቅ ከተለያዩ ተጫዋቾች ጋር ከተለመደው ጥያቄ ወጣ ያለ ስለ ግላዊ ነገሮቻቸው ያመዘነ ቆይታን እያደረገ ይገኛል። በነገራችን ላይ በአዲዳስ የተመረተችው ይቺ አዲሷ ኳስ በ2026 አሜሪካ ካናዳና ሜክሲኮ በሚያዘጋጁት የዓለም ዋንጫ ላይ ጥቅም ላይ የምትውል ናት። ኳሷን በተመለከተ ተጫዋቾች ማስተያየት ይጠየቃሉ። ምኞቶቻቸውን እንዲናገሩ ይደረጋሉ። በተለይ ደግሞ በዓለም ዋንጫው ላይ እንደሚሳተፉ ካወቁ ሀገራት መካከል ከአንዳቸው ብሔራዊ ቡድን ጋር በተያዘ የምናውቃቸው ተጫዋቾች እንዲህ ያለው ጥያቄ ይቀርብላቸዋል። እናም ለ2026 ለዓለም ዋንጫ ስለተዘጋጀችው ኳስ ነው ጋብርኤል ማግሃሌሽን በመጠየቅ ጋዜጠኛው የጀመረው ያንን ጥያቄ ሲጠይቀው ኳሱን አቀበለው፣ ኳሱን ሰጠው ያን ጊዜ የጋብርኤል ማግሃሌሽ ተግባር ኳሷን መያዝ ኳሷን መሳም ኳሷን እይዞ ደግሞ ግንባሩን ገጨት ገጨት ካደረገ በኋላ ወደ ላይ ወደ ፈጣሪው ቀና ብሎ ሀገሩ ብራዚል እንዲቀናትና እችን ኳስ በመጠቀም ጋብርኤል ማግሃሌሽ ከቡድን ጓደኞቹ ጋር ሆኖ ብራዚልን ለክብር ለማብቃት ተመኘ። ያ እንደሚሆንም ተስፋ አደረገ። ጋዜጠኛውም ነገረው፣ ይህንን ኳስ ጠቅመህ ጎል ልታስቆጥር እንደምትችል ታስባለህ ወይ ይሰማሃል? አለው። እዛ ጋር ቀደም ሲል ከአንተ ጋር ከመቀመጤ በፊት ያንን ስሞክረው ነበር፣ ኳሱ ተመችቶኛል፣ የገድ እንዲሆን መመኛለሁ አይነት መልእክቱን አስተላለፈ። ከጥያቄዎቹ ጋር በተያያዘ ጋብርኤል ማግሃሌሽ የሰጣቸውን መልሶች ማንሳት ከመጀመራችን አስቀድሞ በተለያዩ መንገዶች ጋብርኤል ማግሃሌሽን ለመግለጽ እንሞክር። የመጀመሪያው ነገር እንግዲህ የቃለ ምልልሱ ዋነኛ ትኩረት የሚሆነው እችን የአዲዳስ ኳስ በተመለከተ ምናምን አይደለም። ዋነኛው ጉዳይ የቡድን ጓደኞቹን የቡድን ጓደኞቹ ሲባል በብራዚል ብሔራዊ ቡድን ስላሉ ሊሆን ይችላል እሱ እንደመረጠው የሚናገረው ነገር ወይም የአርሰናል የቡድን ጓደኞቹንም በተመለከተ ሊሆን ይችላል። ብቻ ጋዜጠኛው የጠየቀው ስለ ቡድን ጓደኞችህ እንድትነግረኝ እፈልጋለሁ፣ ማን በምን ጉዳይ እንደሚለይ ትነግረኛለህ። እኔ የሆነ ነገር እናንሳለው ይሄ ነገር የበለጠ እገሌን ይወክላል፣ በዚህ ነገር ይበልጥ የሚታወቀው እገሌ ነው እያልክ ሀሳቦችን እንድታነሳልኝ ነው የምፈልገው የሚል ሀሳብን አነሳለት። ጋብርኤል ማግሃሌሽ ተስማማ። ጥቂት ግን ስለ ጋብርኤል ማግሃሌሽ እናንሳ። መቼም ብዙ የአርሰናል ደጋፊዎች ጋብርኤል ማግሃሌሽን በጣም በመመካት የሚጠሩት ተጫዋች ነው። ጋብርኤል ማግሃሌሽ ቡድን የመምራት አቅሙ፣ የሊደርሺፕ ኳሊቲ እንደዚሁም ደግሞ ጋብርኤል ማግሃሌሽ የመከላከሉን ስራ የሚያከናውን የተለየ የሚባለው አቅሙ ከዚህም ባሻገር አርሰናል የማዕዘን ምት ባገኘ ቁጥር ካሜራው ጋብርኤል ማግሃሌሽን የሚያሳየን ከመከላከል ስራው ጎን ለጎን የማዕዘን ምት የሚሻገሩ ኳሶች ከተለያዩ አቅጣጫዎች የሚገኙ የቆሙ ኳሶችን ወደ ጎልነት በመቀየር አቅም በተለየ መንገድ ስለሚነሳ ነው። በእንግሊዝ ፕሪሚየር ሊግ ከዚህ በፊት በጀግንነት በጥሩ አገልግሎት የምናውቃቸው ታላላቅ ሴንተር ባኮች አሉ። ታዲያ እነዚህ ሴንተር ባኮች የተለያየ አጋጣሚ ጥያቄ ሲነሳላቸው አሁን ከሚጫወቱ የፕሪሚየር ሊጉ ተጫዋቾች ምርጡ ተከላካይ ማነው? ተብለው ሲጠየቁ ደጋግመው ከሚጠሯቸው ስሞች መካከል አንደኛው ጋብርኤል ማግሃሌሽ ነው። ጀግንነቱ፣ ጉብዝናው ያስገኘለት ክብር ነውና ይገባዋል። ኃላፊነቱን ከመወጣት አንጻር ስንል በመከላከል ረገድ ኃላፊነትን ከመወጣት አንጻር ስንል ቀደም ሲል እንደጠቀስ ነው የቆሙ ኳሶችን አርሰናል ወደ ጎልነት እንዲቀይርና በጣም ጠቃሚ የሚባሉ ውጤቶችን እን እንዲያስመዘግብ በተለየ ሁኔታ ይረዳል ጋብርኤል ማግሃሌሽ። ስለዚህ ነው የአርሰናል ደጋፊዎች ሁሌም ጋቢ ብለው የሚጠሩት። እሱ ካለ ይተማመናሉ። የመከላከል አቅማቸው አስተማማኝ እንደሆነ ይሰማቸዋል። ሁልጊዜም ሜዳ ውስጥ የሱ መኖር ከሌሎቹ ተጋጣሚ ተጫዋቾች የሚፈጠር ማንኛውም ጫና ካለ ጋብርኤል ማግሃሌሽ ፈጥነው መልስ ከሚሰጡ ተጫዋቾች መካከል አንዱ ነው። ብቻ ጋብርኤል ማግሃሌሽ ለአርሰናል ተጋፋጭ ነው። የትኛውንም አይነት ዋጋ ከፍሎ የአርሰናልን ክብር ከፍ ለማድረግ የሚያገለግላቸው ተጫዋች ነው። ከተወሰኑ ዓመታት በፊት አርሰናልን በተመለከተ የአርሰናል ተጋጣሚ፣ የአሰልጣኞቹ ደግሞ ተፎካካሪ የሚባሉ የሌሎች ክለብ አሰልጣኞች እናም ባለሙያዎች አርሰናልን በተመለከተ ደጋ አቅመው የሚያነሱት አንድ ጉዳይ አለ። የአርሰናል ተጫዋቾች ሶፍት ናቸው የሚል፣ ስስ ናቸው በቀላሉ ጥቃት ልሰነዝርባቸው የምትችላቸው ጫናውስ ልትከታቸው የምትችላቸው ከአንተ የሚመጣውን የትኛውንም የሆነ አግሬሲቭ ነገር መቋቋም የሚከብዳቸው እያሉ ይጠቅሷቸው ነበር። ይህንን አይነት አገላለጽ ስለ አርሰናል እንዲቀር ቢያንስ አሁን ማንም አፉን ሞልቶ በልበ ሙሉነት አርሰናልንና የአርሰናል ተጫዋቾችን ሶፍት እንዳይላቸው ከሚያደርጉ ወይም ከሚያስችሉ ተጫዋቾች መካከል አንደኛው ጋብርኤል ማግሃሌሽ ነው። እንደውም ለአርቴታ በጣም በተደጋጋሚ ከሚቀርቡለት ጥያቄዎች መካከል አንደኛው ጥሩ ተከላካይ፣ ጥሩ መሪ የሆነውን ጋብርኤል ማግሃሌሽን ለምን አምበል አታደርገውም በቋሚነት የሚል ጥያቄም ይነሳለታል። ይህንን ያህል የሚመኩበት ጋብርኤል ማግሃሌሽ ነው። ከስካይ ስፖርትሱ ጋዜጠኛ ጋር ቁጭ ብሎ ከከዚህ በፊቱ የተለመደ የቃለ ምልልስ ቆይታ ውጪ የቡድን ጓደኞቹንና ራሱን በተመለከተ እንዲናገር እድል የተሰጠው በእኔ እምነት ቃለ ምልልሱን እንዳየሁት ጋብርኤል ማግሃሌሽ ያንን እድል በሚገባ ተጠቅሞ ራሱንና የቡድን ጓደኞቹን ገልጿል ብያምናለሁ። ቀደም ሲል መግቢያችን ላይ የሰማችኋቸውንና ሌሎች ጥያቄዎችን ነው ለጋብርኤል ማግሃሌሽ ሲያነሱለት የነበረው። የመጀመሪያው ጥያቄ አሁን ለአርሰናል እየተጫወቱ ከሚገኙ ተጫዋቾች ከቡድን ጓደኞችህ መካከል ወደፊት የተሻለ የተሻለ አሰልጣኝ ውጤታማ አሰልጣኝ የመሆን እድል ያለው ማነው ብሎ ጠየቀው። ይህንን አላመነታም ጋብርኤል ማግሃሌሽ ሲመልስ ሜሪኖ ብሎ ነው የተናገረው። ለምን ሜሪኖ ናልክ የሚል ጥያቄ ጋዜጠኛው አስከተለ። በዚህ ጊዜ ብዙ መናገር፣ በጣም ጥሩ አድርጎ ሀሳቡን መግለጽ የሚችል የቡድን ጓደኛችን ሚካኤል ሜሪኖ ነው የሚለውን ሀሳብ አነሳ። ሀሳቡን በጥሩ ሁኔታ ስለሚገልጽ ብቻ ግን ሳይሆን ነገሮችን፣ ሀሳቦችን የሚረዳበት የተለየ አቅም የተለየ መንገድም አለው አለ። ስለዚህ የእሱ አረዳድ ከብዙዎቻችን በጣም የተለየ ነው። ልክ እንደ አሰልጣኞች የራሱ የሆነ ቪዥን ያለው የቡድን ጓደኛችን ሚካኤል ሜሪኖ ነው የሚል አስተያየቱን ሰጠ። ስለዚህ ሚካኤል ሜሪኖ ወደፊት ራሱ የሚወስንና የሚፈልግ ከሆነና ወደ ኮቺንግ ኬሪየር የሚገባ ከሆነ በጣም ሊሳካለት እንደሚችል ጋብርኤል ማግሃሌሽ አስረግጦ ይናገራል። ጋዜጠኛው ቀጠለ፣ አንተስ አለው። እኔ ላሰለጥን የምችለው የመከላከሉን በተመለከተ ተቆንጥሮ የሚሰጠኝ ከሆነ ዲፌንሲቭ ላይኑ ላይ ስራ መባል ከሆነ የተሻለ ውጤት ላመጣ እችላለሁ። ብቸኛው ምርጫ ወደ አሰልጣኝነት ምገባ ከሆነ ዲፌንሲቭ ላይኑን ጠንካራ ለማድረግ ኃላፊነት የሚሰጠኝ ከሆነ ነው አለና የመጀመሪያውን ጥያቄ መልሶ ጨረሰ። ከዛ ሁለተኛው ጥያቄ፣ ከአርሰናል ተጫዋቾች ወይም በብራዚል ብሔራዊ ቡድን ካሉ የቡድን ጓደኞች መካከል ጂምናዚየም ውስጥ በጣም ጠንክሮ የሚሰራ የሚሰራው ጂም ውስጥ የሚቀጠቅጠው ማን ነው የሚል ጥያቄ ተነሳለት። እንደነዚህ ያሉ ጥያቄዎች ሲጠየቁ፣ በነገራችን ላይ ከምታውቋቸው የአርሰናል ተጫዋቾች መካከል እናንተ እኛ እሱ ያለውን ከመንገራችን በፊት መልሶቹን ከመስማታችሁ አስቀድሞ እናንተ የየራሳችሁን መልስ ለራሳችሁ የሰጣችሁ ብታዳምጡን በጣም ደስ ይለኛል። ለማንኛውም ጂም ላይ በጣም ጠንክሮ የሚሰራው ብረት የሚገፋው ማን ነው የሚል ጥያቄ ሲነሳ ምንም ሳያመነታ የጠራው ስም ካይ ሀቨርትስ የሚለውን ነው። ካይ ሀቨርትስ በጣም በጣም በጣም ጠንክሮ ነው የሚሰራው፣ ጡንቻው የተለየ ነው አለና አረማመዱን አሳየው ለጋዜጠኛው። ጋብርኤል ማጋሌሽ ነው የሚያሳየው፣ እና ብዙ ጊዜ አረማመዱን ይሄ ጡንቻውን በደንብ ቢውልድ በማድረጉ የክብደት የሚያነሱ ምና ያመን ሰዎች እና ቃላናድ ሰፋ ሰፋ ብለው የሚሄዱት እንደዛ ነው የሚሄደው፣ እና ካካሄዱ ተነስቼ ካንጋሩ ብዬ ነው እኔ የምጠራው። እንደ ካንጋሩ ሰፋ ሰፋ እያለ ነው የሚሄደው። እና ጂምናዚየም ውስጥ ክብደት በመግፋት ዳምፔሎችን በመስራት ካይ ሀቨርትስን የሚስተካከለው የለም የሚለውን ነገር አነሳ። አሀ የክረምቱ ፎቶ ቦዲውን ቢውልድ አድርጎ ምናምን ምናምን ብለው አነሱ። ያንንም አዎ አረጋገጠላት። በጣም በተለየ ሁኔታ ጂም ውስጥ ለፍቶ ይሰራል ካይ ሀቨርትስ የሚለውን አነሳ እና በድንገት ካይ ሀቨርትስን ከ ተጠራ ስለ እሱ እያወራ እያለ ይቅርታ አንድ ሰው መጨመር ይችላለው፣ የሚል ነገርን ያነሳል ጋብርኤል ማግሃሌሽ። ያ ትችላለ ማንን መጨመር ፈለግክ ሲለው ያነሳው ስም ትሮሳርድን ነው። ጋዜጠኛውም እኔም የእውነት ለመናገር ትሮሳርድ ብሎ ሲል ትሮሳርድ ጂምናዚየም ውስጥ ተግቶ በመስራት ብረት በመግፋት በጣም በመልፋት ምናምን የምንጠብቀው አይነት ተጫዋች አይደለም፣ እና ጋዜጠኛው ጠየቀው ትሮሳርድ ነው ያልከኝ? ትሮሳርድ እንደዛ ነው ማንም የሚጠብቅ አይመስለኝም ሲለው የትሮሳርድን ጡንቻ እና በጡንቻው ላይ የሚታየውን አጠቃ ላይ ጥንካሬውን ሊያስረዳ ሞከረ። በቃ አሁን ይሄ የኔ ሁለቱ ይታያል የተከሻ የጡንቻ፣ እሱ ጋር ያለው በጣም እጅግ እጅግ በጣም የተለየ ነው አለና ስለ ካቨርትስ ከሚናገረው በላይ ስለ ትሮሳርድ ተናገረ። ትሮሳርድ በጣም በጣም የሚገርም ጠንከራ ጂም ሰራተኛ ነው እና የሚገርም ደግሞ የአካል ጥንካሬ ያለው ጡንቻዎቹ በጣም በጣም በጣም ቢውልድ የተደረጉ ናቸው የሚለውን አስተያየት ሰጠ፣ ማለት ነው እንግዲህ። እንደዚህ እያሰባችሁበት ሂዱ። ከዛ ቀጠለና ሶስተኛው ጥያቄ የሆነው ከአንድ ቦታ ወደ ሌላ ቦታ ስትሄዱ በክለቡ አውቶብስ ከማጋራ ነው ብዙ ጊዜ መቀመጥ የምትወደው የሚል ጥያቄ ተጠየቀለት ቲም ባስ ውስጥ ይሄ ሲጠየቅ ጋብሪኤል ማርቲኔሊ አለ። እኔ ብዙ ጊዜ ከጋብሪኤል ማርቲኔሊ ጋራ ነው የሚቀመጠው ሲለው ጋብሪኤል ማርቲኔሊን ብራዚላዊ ነው፣ ጋብሪኤል ማግሃሌሽን ብራዚላዊ ነው። ኦ ብራዚሊያን ኮኔክሽን አለው አሁን ሊሆን ይችላል። ግን ሁልጊዜም ጋብሪኤል ማርቲኔሊ ያለበት ቦታ ጋር ሄጄ ይቀመጣለሁ። ዴቪድ ራያ ደግሞ አብሮን ነው የሚሆነው ሁልጊዜም፣ እና ሶስታችን ረጅም ርቀት በምንሄድበት ሰዓት ላይ አውቶቡስ ውስጥ ቁጭ ብለን ካርድ ነው የምንጫዋተው። ካርታ እንጫዋታለን አለ በካርታ ምንድን ነው የምትጫዋቱት ብሎ ጠየቅ። አሁን እኛ ጋር ሴካ ኮንከር ጥላጥ ምናምን የምንላቸው የካርታ ጨዋታዎች አሉ አይደለም። ስለዚህ ከካርታ ጨዋታዎች የትኛውን ነው የምትጫወቱት ሲል የምታውቀው አይመስለኝም የብራዚላውያን የካርታን ጨዋታ ነው የምንጫወተው አለው። ልታሳየኝ ትችላለህ ይለዋል ጋዜጠኛው። አዎ ላሳየ ይችላለሁ። ለመልመድ በጣም በጣም በጣም ቀላል ነው። እሱን እየተጫወትን ነው ብዙ ጊዜ እኔ፣ ማርቲኔሊ እና ዴቪድ ራያ ጉዞ የምናደርገው የሚለውን ነገር አነሳ። አሁን እነዚህ እንግዲህ ወጣ ያሉ ስለ ተጫዋቾቹ እንደ ግለሰብ ከዚህ በፊት በተለያየ መንገድ ለመስማት እድል ካላገኘን በስተቀር የማናውቃቸው ጥያቄዎች ናቸው። አሁን ስካይ ስፖርትስ ከጋብርኤል ማግሃሌሽ ጋር ቁጭ ብሎ ሲያወራ ስለ አርሰናል ተጫዋቾች እንድናውቅ እያገዙን ያሉት አሁን ወደ ሌላ ጥያቄ ተሄድ ይሄ ጥያቄ አራተኛ ጥያቄ ነው። በልምምድ ቦታ ላይ ታፍ የሚባለው ወይም ጠንካራ ታክል በመውረድ የሚታወቀው ማኑ ልምምድ ቦታ ላይ ሲለው ምንም አትጠራጠረን ይነኛለ ይሄ እንደዚህ አይነት ቀልድ እንዲህ አይነት ለዘብተኝነት ምንም የለኝም አለ። በቃ በጣም ታፊ የሚባሉ ታክለዎችን በመግባት እታወቃለሁ፣ እኔ ነኝ፣ ከእኔ አስቀድሞ ሌላ ሰው የለም ይለዋል። ጋዜጠኛው ምን ብሎ ይጠይቀዋል? ኦኬ ያንተን ሁላችንም የምንገምተው ነው። ከአንተም ከመናገር በፊት ያነጋገርኳቸው ሌሎቹ የአርሰናል ተጫዋቾች በሙሉ ማለት ይቻላል ያንተን ስም ነው የጠሩት። ግን ያንተ ስም በተደጋጋሚ ስለተጠራ አንተም እኔ ራሴ ስላልክ ከአንተ ውጪ ሌላ ሰው ጥራልኝ ብልህ ታፍ ታክለር ማን ነው ብሎ ይጠይቀዋል። ያኔ ጁሪያን ቲምበር ነው ይላል፣ እና እኔም ቲምበርም ብንሆን ታክል የምናደርግ ቢሆንም ልምምድ ቦታ ላይ ግን ጓደኞቻችንን ላለመጉዳት እየተጠነቀቅን ነው ያንን የምናደርገው የሚለውን ነገር ያነሳል። ከዛ የአርሰናል ተጫዋቾች መካከል ዘናጭ ማን ነው ፋሽን ተከታይ የሆነው የቡድን ጓደኛ ማን እንደሆነ ነገር ሲለው አሁንም ማርቲኔሊ ነው የሚያነሳ እንደ ማርቲኔሊ ያለ ዘናጭ ፋሽን ተከታይ የለም ሲለው መልሶ አሁንም አንተስ? ይለዋል። ብዙ ጊዜ የኔና የማርቲን ልብሶች አንድ አይነቶች ናቸው፣ ስለዚህ እኔንም እዛው ውስጥ ብታካትተኝ የተሳሳተ መልስ አይሆንም ብሎ ጋቢ ይመልሳል። ለእኔ አሁን የማነሳቸው ጥያቄዎች ላይ የእውነት ለመናገር ያልጠበቅኳቸው መልሶች የተመለሷቸው ጥያቄዎች አሉ። ለምሳሌ በአርሰናል ቡድን ውስጥ የተለያዩ ተጫዋቾች አሉ። ከእነዚህ ተጫዋቾች መካከል ማን ነው ፈኒየስት የሚባለው ወይም ተጫዋች ቀልደኝ

መሳቅ መጫወት የሚወደው ተጫዋች ማን ነው ብሎ ጠይቆታል። ለዚህ ጥያቄ የቡድን ጓደኞቹ መካከል የአንድን ሰው ስም በተለየ ሁኔታ ጠርቷል። ይህንን ጋብርኤል ማግሃሌሽ የመለሰውን መልስ መጨረሻ ላይ ያመጠዋሉ። መጨረሻ ላይ እስኪመጣ ድረስ ግን እናንተ ማንን ሊል ይችላል ብላችሁ እንደምታስቡ ብትነግሩኝ በጣም በጣም በጣም ደስ ይለኛል። ኦነስቱኑ እና ኮመንት ሴክሽኑ ላይ አስቀምጡት። ከአርሰናል ተጫዋቾች መካከል ቀልደኛው ተጫዋቹ አስቂኙ ማን ነው የሚለውን ጥያቄ በኋላ እንመለስበታለን። ዳንስ ዳንሰኛ ማን ነው? ምንም ጥርጥር የለውም ኖኒ ማድዌኬ ነው በዚህ ረገድ የተመረጠው። ኖኒ ማድዌኬ ሰለብሬት ሲያደርግ ኖኒ ማድዌኬ መልበሻ ቤት ውስጥ የሆነ ሙዚቃ የተከፈተ እንደሆነ ቶሎ ብሎ ለዳንስ የሚነሳው ተጫዋች እሱ ነው ሲል ጋዜጠኛውም ይህንን መሰከረ ነው። ኖኒ ማድዌኬን ለመገመት የሚከብደን አይመስለኝም። ዳንስ ይወዳል፣ ዳንስ ይችልበታል፣ ዳንስ ደግሞ በጣም ያምርበታል ከሚባሉ ተጫዋቾች መካከል አንዱ ስለመሆኑ ተነሳ። ይህንን ጥያቄ ስጠይቅ ግን ከኖኒ ማድዌኬ ይልቅ አንተ ብራ ብራዚላዊ ስለሆንክ እኔም ትለኛለ ብዬ ነበር። ምክንያቱም ብራዚላውያን ተጫዋቾች ሳምባ ዳንስ አላችሁ፣ ዳንስ ሙዚቃ ምናምን በጣም የምትወዱ ናችሁ እና እዚህ ውስጥ ያንተን ስም ጠብቄ ነበር እኔ ትለኛለህ ብዬ ነበር አለው። አዎ እኔም እወዳለሁ፣ ብራዚላዊ ነኝ። ፈረንሳዊ ሙዚቃዎችን እወዳለሁ፣ የፈረንሳይኛ እንደዚሁም ራፕ ምናምን በጣም ይመቸኛል። ብራዚላዊ እንደመሆኔ እኔም ዳንስ እወዳለሁ፣ ግን እንደ ኖኔ ማድዌኬ አልሆንም አለው። ኦኬ፣ ይህንን ጥያቄ ከአርሰናል ቡድን ጓደኞችህ ይልቅ ወደ ብራዚል ብሔራዊ ቡድን ጓደኞችህ ብዬ በወስደው፣ ከብራዚል ብሔራዊ ቡድን ተጫዋቾች ማንን ነው በተለየ የዳንስ ጉብዝና የምታነስልኝ? ሲለው ፓክዌታን ነው ጋብርኤል ማግሃሌ የመረጠው ሌላው የተለየ ወይም ምርጥ የሚባል ክህሎት ያለው ሞስ ስኪልፉል የምትለው ተጫዋች ማን ነው፣ በልምምድ ቦታ ላይ ከምታየው ተብሎ ሲጠየቅ ኦዲጋርድን፣ አለ። ኦዲጋርድ በጣም እጅግ እጅግ በጣም ኳስን የሚችልበት የተለያዩ ትሪኮችን ማድረግ የሚወድም የሚችልም ተጫዋች ነው አለ። እና ይሄ ሎጬ ማግባት ምናምን ይወዳል፣ የቡድን ጓደኞቹ ላይ በትሪክ የተለያዩ ነገሮችን መሞከር ይወዳል አለ። ይሄንን በሚናገርበት ሰዓት እኔ ላይ ግን አይሞክራትም አለ ጋብርኤል ማግሃሌሽ። እኔ ላይ አይሞክራትም ሲል ጋዜጠኛው ለምን አለው። ምክንያቱም የሚከተለውን ወይም እኔ ላይ ያችን ነገር አደርጋለሁ ቢል የሚያጋጥመውን ነገር የሚፈጠረውን ነገር ያውቃል አለ። ስለዚህ እኔ ላይ በጭራሽ አይሞክራትም ሲል ጋዜጠኛው እንደገና ቀጠል ላደረገና አህ ትጮህበታለ ትቆ ትቆጣዋለህ? ኖ ኖ፣ መቆጣት መጮህ አይደለም፣ እማደርገውን ያውቃል፣ ስለዚህ አይሞክረው። ምን ይላል ያለ ምንድን ነው የምታደርገው አለው። ኖ እማደርገውን ነገር ወይም ላደርግ የምችለውን ነገር በካሜራ ፊት ለፊት ልነግርህ አልችልም። ደግነቱ ኦዲጋርድ ያውቃል፣ ሌሎቹ ላይ የሚያደርገውን ነገር እኔ ላይ በጭራሽ አይሞክራውም አለ። ኦኬ ኦዲጋርድ በጣም ጥሩ ተጫዋች ነው፣ ስኪልፉል ነው ብለኛል። እነ ኢዜንም ጠብቄ ነበር ሲለው፣ አዎ ኢዜ ያላልኩ ዋነኛው ምክንያት ኢዜ አርሰናልን የተቀላቀለው በቅርብ ጊዜ ነው። ከኦዲጋርድ ጋር ግን የተወሰኑ ዓመታት አብረን ዘልቀናል። ስለዚህ የኦዲጋርድን ደጋግሜ ስላየሁት፣ ኢዜን ደግሞ ገና እንደ ቡድን ጓደኝነት አዲስ ስለሆንን ለማጣጣም የተወሰኑ ጊዜያቶችን ስለመፈልግ ነው አለና አሁንም ቅድም ስለ ትሮሳርድ በድንገት ጣልቃ እንዳስገባው ሁሉ በድንገት ጋብርኤል ማግሃሌሽ የአስራ አምስት ዓመቱን ጎረምሳ ማክስ ዶማንን አነሳና ተመሰጠ። ማክስ ዶማን የሚገርም የሚገርም ስኪል ያለው ተጫዋች ነው። ሜዳ ላይ የሚያደርገውን ነገር ብታዩ አለና አስቀናን። በአስራ አምስት ዓመት እሱ የሚያደርገውን ነገር ከዚህ በፊት ሌላ ማንም ሲያደርገው አይቼ አላውቅም። የሚያስበው ያስበውን የሚያደርግበት መንገድ ይገርመኛል። ክሬዚ ነው አለ። በቃ የተለየ ነገር ማድረግ የሚችል የአርሰናል ተጫዋች ማክስ ዶማን ነው አለና ነሳ። ከዛ ውጪ የተለየ የሙዚቃ ጣዕም ያላቸው ሙዚቃ በመውደድ ኦዲጋርድና ዴክላን ራይስ ተብለዋል። በጣም ጠንካራ ሰራተኛ፣ ልምምድ ላይ ሰርቶ የማይደክመው፣ በልምምድ ቦታ ላይ በተለየ ሁኔታ የሚለፋ ተብሎ የቀረበው ደግሞ ማን ነው ተብሎ ሲጠየቅ አሁንም ጋብሬል ማርቲኔሊን አለ። እንግዲህ ማርቲኔሊን በተመለከተ አሁን የተወሰኑ ጨዋታዎች ላይ ወሳኝ ባሉ ጎሎችን ስለሚያስቆጠር ትንሽ ስሜታችን ተለሳለሰ እንጂ በጣም ብዙ የእግር ኳስ ወዳጆች ጋብርኤል ማርቲኔሊ በዘንድሮ የውድድር ዓመት መሸኘት ከነበረባቸው የአርሰናል ተጫዋቾች መካከል አንዱ እንደሆነ እናምናለን ግን ስለ ማርቲኔሊ ተናግሮ አይጠግብም ጋብርኤል ማግሃሌሽ እናም የትኛውም የአርሰናል ተጫዋች ልምምድ ቦታ ላይ የማርቲኔሊን ያህል ጠንካራ ሰራተኛ አይደለም አልና እሱ ማለት እንደ ማሽን ነው አለ ሰርቶ አይደክመውም እንደገና ከፍተኛ የሆነ የመስራት ጉጉት የሚታይበት ተጫዋች ነው የሚል አስተያየቱን ሰጥቷል ስለ ሀገሩ ልጅ ስለ ቡድን ጓደኛው ስለ ጋብርኤል ማርቲኔሌ ኳስን አጠንክሮ በመምጣት ወይም ጠንካራ ሹት የሚመታው ተጫዋች ዴክላን ራይስ ነው እዚህ ጋር ቪክቶር ዮኮሬሽ ለምን አላልክም ተብሎ ነበረ ቪክቶር ዮኮሬሽን በተመለከተ አሁንም የተሻለ መረጃ ላይ ስለ ዴክላን ራይስ ነው ከእሱ ጋር ሁለት የውድድር አመት ቢያንስ አብሬ አሳልፍ ያለው በጣም የተለየ ነው አለና ሪያል ማድሪድ ላይ ስላገባቸው ሁለት በጣም የሚያማምሩ የቅጣት ምትኳሶችም አነሱ ሁለቱም። ከዛ በተጨማሪ ግን በልምምድ ቦታ ላይ ማን ነው በጣም ከፍተኛ የሆነ ፉክክር የሚወድ በፉክክሩ የበላይነት ለመውሰድ የተለየ ነገር የሚያደርገው ማን ነው ሲባል ሁላችንም አለ። ሁሉም ኮምፒቲቲቭ መሆን ይፈልጋል ሁሉም የሚችለውን ነገር በሙሉ ያደርጋል። ግን ስለ ኮምፒቲቲቭነስ የምናወነሳ ከሆነ ስለ ተፎካካሪነት የምንነጋገር ከሆነ እኔ ግን የተለየ ሆነኛ አለ። መሸነፍ የሚባል ነገር በጭራሽ በጭራሽ መቀበል አልወድም፣ ይከብደኛል አለ። ስለዚህ ልምምድ ቦታ ነው፣ የጨዋታ ስፍራ ነው ምናምን ብዬ አለይም፣ የትም ቦታ በማንም መሸነፍ አልፈልግም የሚል ጥያቄን ሲጠየቅ መልሷል። እሱ ራሱን አስቀድሟል። አሁን እነዚህ ናቸው ጥያቄዎቹ። እኔ በጣም ደስ ብለውኛል፣ የእናንተም ስሜት ተመሳሳይ ይሆናል ብዬ ተስፋ አደርጋለሁ። ቀደም ሲል ያነሳ ነውን ከአርሰናል የቡድን ጓደኞቹ መካከል ቀልደኛው ማን ነው? አስቂኙ ማን ነው? ተጫዋቹ ጨዋታ ምናምን መፍጠር የሚወደው ማነው? ሲባል እንግዲህ ብዙ የአርሰናል ተጫዋቾችን በአእምሯችን ልናመላለስ እንችላለን። በእኔ እምነት ዘ ሊስት ይሆናል ብዬ የምጠብቀው ዊልያም ሳሊባን ነው። እሱ ግን ከሁላችንም ሳቂታው ተጫዋቹ ሳቅ መፍጠር የሚችለው ቀልደኛው ዊሊያም ሳሊባ ነው አለ። ፕራንክ ማድረግ ይወዳል፣ ቀልድ ይወዳል። መቃሱ ካለ መልበሻ ቤት ውስጥ ሳቅ ጨዋታ አይጠፋም አለ። እናም ጋዜጠኛውን ብሎ ጠየቀው ሜዳ ውስጥ ያላችሁ ጥምረት በጣም ደስ ይላል፣ በጣም ያስቀናል። ልክ እንደ ሜዳው ውስጥ የሜዳ ውጭ ግንኙነታችሁም ጠንካራ ነው ወይ ብሎ ጠየቀው። የዚህ ጥያቄ መልስ አዎ የሚል ነው። ዊልያም ሳሊባና ጋብርኤል ማግሃሌሽ አስፈሪ ጥምረት አላቸው። ጠንካራ ወዳጅነትም ደግሞ ከሜዳ ውጭ አላቸው። ግን አስባችሁታ፣ ዊልያም ሳሊባ እኔ ዝምተኛ አድርጌ ነበር የምወስደው። ግን መልበሻ ቤቱ በሱ ጨዋታ የመፍጠር አቅም በሱ ቀልዶችና አስቂኝ ተግባራት የደመቁ መሆናቸውን አጋሩ ጋብርኤል ማግሃሌሽ ተናግሯል። ለማለት ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ ሌሎች አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩ ለሌሎች ማጋራታችሁንም አትርሱ እንላለን። ስላላችሁን እናመሰግናለን። ክብር ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።